ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የቻናላችን ውድ ቤተሰቦች፣ እንደተለመደው ዛሬም በእለቱ የተሰሙ ቁልፍና ወሳኝ መረጃዎችን አጠናቅረን ይዘንላችሁ ቀርበናል። በዛሬው ክፍለ ጊዜያችን በሰኔ 22ና 23 ስለነበሩ አውደ ውጊያዎች ሁኔታ፣ እንዲሁም ስለ ሌሎችም አበይት ክንውኖች ከሁሉም የአማራ ፋኖ ብሔራዊ ኃይል ቀጠናዎች የሰማነውን አሰናድተን ይዘንላችሁ ቀርበናል። በትግራይ ክልል የእርስ በርስ ግጭት ሌላ ስጋት ነው ስለሚሉት ምሁራን፣ እንዲሁም የኤርትራ መንግስት ድንበር ተሻግሮ ዘረፋ ለመፈጸም ሲል ወራት ዝግጅት ሲያደርግ መቆየቱን በማስረጃ አስደግፎ ስላረጋገጠው ሪፖርት ዝርዝርም ዜናዎችን ይዘናል። አብራችሁን ቆዩ። በዚሁ አጋጣሚ ቀድማችሁ የመረጃ ቻናላችን ቤተሰብ የሆናችሁ የምናመሰግናችሁ ወዳጆቻችን ላይክና ሼር እያደረጋችሁ ድጋፋችሁን እንድታጠናክሩ በማክበር እንጠይቃለን። እስካሁን ቤተሰብ ያልሆናችሁን አድማጭ ተመልካቾቻችንም በየዕለቱ ትኩስና ወሳኝ መረጃዎች እንዲደርሷችሁ የኒውስ ዳይቭ ሰብስክራይበር በመሆን እንድትከታተሉት እንጋብዛችኋለን። አሁን ወደ ዜናዎቹ እንለፍ።

ከአማራ ፋኖ ብሔራዊ ኃይሎች ምዕራብ አማራ ቀጠና ቴዎድሮስ ዕዝ በኩል በተሰሙ ዝርዝር መረጃዎች የዛሬውን ጥንቅራችን እንጀምራለን። አረመኔው አገዛዝ አማራን የማጥፋት ህልሙን እውን ለማድረግ በርካታ ኮሮችንና ክፍለ ጦሮችን ወደ ጎጃም በማስገባት ባለ በሌለ አቅሙ ማጥቃት ቢከፍትብንም ይህንን የአረመኔውን እቅድ በመልሶ ማጥቃታችን ቀልብሰነዋል ሲሉ የአማራ ፋኖ ብሔራዊ ኃይሎች ጎጃም ቀጠና አሳውቋል። በዚህም ባለፉት ሶስት ቀናት ብቻ በሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳም ሞት ብርጌድ በርካታ የቡድን መሳሪያ ሲማረክ ክላሽ እንደ ማገዶ እንጨት ተለቅሟል ተብሏል። በመብረቁ ተፈራ ብርጌድ ተጋድሎ በአስቴሪዮና በአራጢ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ የደረሰበት ጠላት የሸጋው ሞጣ ሆስፒታል በሙትና ቁስለኛ አጥለቅልቆታል ሲባል፣ በዛሬው እለትም በፈንጂ በተደረገ ጥቃት ከአስር በላይ የአረመኔው አባላት ተደምስሷል ሲል ቀጠናው አሳውቋል። በአምስተኛ መንገሻ አቲከም ክፍለ ጦር የጀግናው ገረመው ወንዳውክ ብርጌድ ጠጠር ማርያምና ጎበዘ ማርያም የገባውን የአረመኔውን ዘራፊና ጨፍጫፊውን ኃይል በከበባ በማጥቃት ቅልጥሙን የሰበረው ሲሆን ከመሞትና ከመቁሰል የተረፈውም እያነከሰ ፍኖተ ሰላም ገብቷል ብሏል። ጠዋት የተጀመረው ውጊያም አሁንም በገነት አቦ ላይ ቀጥሏል ተብሏል። በስድስተኛ ቀኝ ጌታ ዮፍታሄ ንጉሴ ክፍለ ጦር የበላይ ዘለቀ ብርጌድና ክብር ተመስገን ብርጌድ በጋራ ሆነው ባደረጉት የከበባ ማጥቃት ስድስት ክላሽንኮፍ የማረኩ ሲሆን በአረመኔው ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ አድርሰዋል ተብሎላቸዋል። ስናና፣ አባጅሜ፣ ንጉሥ ተክለ ሃይማኖትና ጅበላ ሙተራ ብርጌዶች በደብረ ማርቆስ እና አካባቢው የነበረውን ጠላት አከርካሪውን የሰበረው ኦፕሬሽን በመስራት የአረመኔውን እቅድ መቶ በመቶ ማክሸፍ ችለዋል ተብሎላቸዋል። በዘጠነኛ የሳሙኤል አወቀ ክፍለ ጦርም አረንዛው ጎንቻ ብርጌድ እና ሶማ ብርጌዶች በፈለገ ብርሃን በአርግ አርብ ገበያና በመጠያ የነበረውን ጠላት ድባቅ በመምታት የተሸከመውን ዲሽቃና ክላሽንኮፍ ጥይት ተቀብለውታል። በስምንተኛ ክፍለ ጦር የአባ ኮስትር ብርጌድ ከዘጠነኛ ሳሙኤል አወቀ ክፍለ ጦር ሶማ ብርጌድ ጋር ተጣምሮ በጠልማና በደብረ ወርቅ ከተማ በነበረው ጠላት ላይ መብረቃዊ ጥቃት ፈጽመውበታል ሲል የአማራ ፋኖ ብሔራዊ ኃይሎች ምዕራብ አማራ ቀጠና ቴዎድሮስ ዕዝ አሳውቋል። ከዚሁ ቀጠና በተሰማ በሌላም ዜና በአንደኛ ክፍለ ጦር የባህር ዳር ብርጌድ ዘንዘልማ ሰፍሮ የነበረውን አረመኔውን በመምታት ዘንዘልማ ከተማን መቆጣጠር ችሎ እንደነበር ይታወቃል። በተጨማ ተጨማሪም የኮረኔል ታደሰ ሙሉ ነህ ብርጌድ ሳንጊ ላይ ባደረገው የማጥቃት ጠላትን ቅስም የሰበረው ኦፕሬሽን ሰርቷል ሲባል በሶስተኛ ጎጃም አገው ምድር ክፍለ ጦር የግዮን ብርጌድም ሰከላ ከተማን ጨምሮ አምስት ቦታዎች ላይ ጠላትን በማጥቃት አረመኔውን ሙትና ቁስለኛ አድርጓል ተብሏል። አረመኔው በግፍ አስሯቸው የነበሩ 250 እስረኞችንም አስፈትቷል ሲባል በዛሬው እለት በቋሪት ገነት አቦ፣ በደባይ፣ በጃዊ፣ በደጋዳሞት ልጀ ንጉስና ጫት ዋርክ አካባቢዎች አረመኔው እንዲሁ እየተረፈረፈ ይገኛል ይገኛል ሲባል የመደምሰስና የመዋጥ ዘመቻው በዚሁ ተጠናክሮ ይቀጥላል ሲል ያሳወቀው የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሆኗል። ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ በኩል ወደ ተሰሙ ቁልፍ መረጃዎች ስንሻገር ደግሞ በዕዙ ስር የሚገኘው የመይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ለስድስተኛ ጊዜ ያሰለጠናቸውን ኮማንዶዎቹን በዛሬው ዕለት አስመርቋል። ወታደራዊና ፖለቲካዊ ዝግጅታቸውን በአግባቡ አጠናቀው ግዳጃቸውን በብቃት ለመወጣት ብቁ የሆኑት ኮማንዶዎች አባት አርበኞች በተገኙበት ልዩ ዝግጅት የምርቃት ስነስርዓታቸው እንደተከናወነ ተዘግቧል። ተመራቂዎቹም የአማራ ህዝብን የህልውና አደጋ ድል እናደርጋለን ብለው ቃል ገብተዋል። ከዚሁ ቀጠና በተሰማ ሌላም ዜና የዳግማዊ ቴዎድሮስ አምስተኛ ኮር አካል የሆነው የጎንደር በጋሻው ክፍለ ጦር ሰሜናዊቷን ወርቀ ደቦ ከተማን በመቆጣጠር አንጸባራቂ ድል እንደተጎናጸፈ ተነግሮለታል። የጎንደሬ በጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፉ ብርጌዶች ሰኔ 23 እለት 2017 ዓ.ም ከቀኑ 10 ሰዓት ጀምረው በአጧጧፉት አውደ ውጊያ ገደብዬና ዳባት ከተሞች መሀል የምትገኘውን ወርቀ ደቦ ከተማን ከጠላት እጅ አስለቅቀው በቁጥጥር ስር እንደዋሏት ሲናገሩ፣ ዘመቻ ማዕበል በሚል ስያሜ ፋኖን ለማጽዳት የተላከው ቅልብ ጦርም ራሱ እየተጸዳ እንደሚገኝ ዘግበዋል። ውጊያው አሁንም ቀጥሎ እንደሚገኝ ሲገለጽ፣ ከፍተኛ ሰብአዊና ቁሳዊ ጉዳት እየደረሰበት ያለው የአገዛዙ ሰራዊት ወደ ገደብዬ ከተማ ቢፈረጥጥም አናብስቶቹ እየተከታተሉ እያራወጡት እንደሚገኙ ተነግሯል። የሜጀር ጄኔራል ውባንተ አባተ አንደኛ ኮር ስር የሚገኘው የጣና ገላውዲዮስ ክፍለ ጦር በበኩሉ በሰጠው መግለጫ ጥምር ጦር ተብሎ የሚጠራው ኃይል አንበሳሜ ከተማ ላይ ማህበረሰቡን አስገድዶ የድጋፍ ሰልፍ አቀናብሮ ሙከራ አድርጎ የነበረ ቢሆንም የንጹሐኑን ህዝብ መንገላታት ማየት የማይሻው የጣናው ገላውዴዎስ ክፍለ ጦር ደርሶ ሁለት ደቂቃ ባልፈጀ ጀግንነት አንበሳሜ ከተማን ተቆጣጥሮ ድርጊቱን አደናቅፎታል ብለዋል። ኑ ደግፉኝ እያለ ህዝቡን ከየቤቱ እየሳበ የሚያንገላታው ኃይልም ተቀጥቅጦ መበታተኑን በመግለጫው አሳውቋል። በከተማዋ ዙሪያ በተቀጣጠለውና ከንጋት 12 ሰዓት ጀምሮ እስከ እኩለ ቀን ድረስ ተጧጡፎ በቀጠለው አውደውጊ አንበሳሜ ከተማ ሙሉ በሙሉ ነጻ ስትወጣ አንድ ዲሽቃና አንድ ብሬን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያም በርካታ ካዝና ቦምብና በሺዎች የሚቆጠር ተተኳሽ እንዲሁም ሶስት ተሽከርካሪዎች አልባሳትና ሙሉ ትጥቆች የግንኙነትና የህክምና መስጫ ኤሌክትሮኒክ ቁሳቁሶችም በሙሉ ለመማረክ ተችሏል ተብሏል። ክፍለጦሩ ተልእኮውን አገባዶ በስልታዊ ማፈግፈግ ከተመለሰ ወዲያ ከባህር ዳር ተክተልትሎ የመጣ ጦር ወደ ከተማው ዘልቆ አራት ንጹሐንን እንደረሸነ ለማወቅ ተችሏል ሲል መግለጫው አሳውቋል። እንደ አይን ብሌን የምንሳሳለት ህዝብ ሲንገላታ ድንገት ደርሰን ጭንቀቱን አስተንፍሰን ገላግለን መመለሳችን፣ ከዚህም በኋላ አጥብቀን እንቀጥልበታለን ሲል መግለጫው ደምድሟል። ሌላም መረጃ በአገዛዙ ታርጌት ተደርጋ ጥቃት እየደረሰባት ከምትገኘው ና ገዳማቷና ቤተ እምነቶቿ ወደ ምሽግ ከተቀየሩባት ከቀደምቷ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተውጣጡ የሃይማኖት አባቶች በደጋዳሞት፣ ቋሪት፣ ደንበጫ፣ ደብረ ኤልያስ ማቻከልና ጃቢ አካባቢ እየተፈጸመ ስለሚገኘው በደልና ከፋኖ ኃይሎች ጋር ተባብሮ ጫናውን መቋቋም ስለሚቻልበት መንገድ ለመምከር በአይነቱና በይዘቱ የመጀመሪያ የተባለለትን የውይይት መድረክ እንዳደረ ደረኩ ታውቋል። የሃይማኖት አባቶችና የአማራ ፋኖ ብሔራዊ ኃይል ከፍተኛ አመራሮች በመድረኩ ተገናኝተው አብረው ስለሚሰሩባቸው አቅጣጫዎች ተግባብተው ስለ ህልውና ትግሉም ጥንካሬና ክፍተት ተመካክረው መለያየታቸውም ከሰሜን አማራ ቀጠና በላይ ዕዝ በኩል ተሰምቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምንሊክ ዕዝ ስር የሚገኘው የምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ትናንት ሰኔ 22 ቀን 2017 ዓ.ም በዋለው ተጋድሎ አስደናቂ ተደራራቢ ድል እንደተጎናጸፈ ተናግሯል። በዚህም ወልድያ ከተማ አቅራቢያ ከጥቁር ውሃ እስከ አፍሪኬር ባህር ዳር ያለውን መስመር በቁጥጥሩ ስር መዋል የቻለው የአሳምነው ክፍለ ጦር ከዚህም ባሻገር ቃሊም ላይ መሽጎ የነበረውን ዙፋን አስጠባቂውን የአራዊት ሰራዊት ሀያውን ደምስሶ መበታተኑን አሳውቋል። በሰሜን ወሎ ዞን ወልዲያ ከተማ በግዳጅ ተጠርቶ ሊካሄድ የነበረው የዕለቱ ሰላማዊ ሰልፍም በዚሁ ክፍለ ጦር ጥረት መስተጓጎሉ ተገልጿል። በሰሜን ወሎ ቀጠና የተነሳውን የሶስቱን ኮሮች ዘመቻ መክቶ አካሄዳቸውን መቀልበስ እንደተቻለም ተነግሯል። በዚህ ተጋድሎ የዞን ከተሞችንና የገጠር ቀበሌዎችን ብሎም የፌዴራል መንገዶችን በመቆጣጠር የጠላትን ቅስም መስበር እንደቻለ ክፍለ ጦሩ አሳውቋል። ከዚሁ ከምስራቅ አማራ ቀጠና ሚኒሊክ ዕዝ በተዘማ ሌላ ዜናም የምስራቅ አማራ ኮር ሁለት ካላ ኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማን ለሶስት ቀናት ታላቅ ተጋድሎ እያደረገባት እንደሚገኝ ሲነገር፣ ዲቢና ወርቄ ባለሽርጡም በራያ ቆቦ መንጀሎ ዙሪያ በበኩሉ ታላቅ ትንቅንቅ አድርጎ እንደሚገኝ ለማወቅ ተችሏል። ከተማዋን አስከብረው የሚገኙት የካላ ኮርማ ክፍለ ጦር አናብስት እስከ መንጀሎ ያለውን የከተማውን ክፍለ ጦር በመቆጣጠር በእግረኛ ጦርና መካናይዝድ ኃይል ተቀናጅቶ የመጣባቸውን የጠላት ኃይል በብቃት በመመከት ደጋግሞ የመጣውን ኃይል ሙትና ቁስለኛ አድርገው መቀጠላቸውም ተሰምቷል። ዲቢና ወርቄም መንጀሎ አካባቢ ያለውን ጥቁር አስፋልት በመዝጋት ከፍተኛ አስተዋጽኦ እያደረጉ እንደሆነም ተዘግቧል። በዚህ የአናብስቶቹ ጀግንነት ምክንያት ያገዛዙ ሰራዊት በራያ በኩልና በየጁ በኩል የሚገኘውን ጦሩን ማስተሳሰር ተስኖት መላጠፍቶት እንደሚገኝ እየተነገረ ነው። በዚሁ መላማጣት ውስጥ ታንቆ የሚገኘው የአራዊቱ ሰራዊት በመድፍ ዙ 23 እና ሞርታር ተጠቅሞ ንጹሐንን ኢላማ አድርጎ እየተራወጠ እንደሚገኝና ወደ ከተማዎቹ የሚያቀኑ የቀን ሰራተኛ ወጣቶችን እያፈሰ እያጎረ እንደሚገኝም አብሮ ተገልጿል። ይህንን ቀጠና በሚመለከት በሌላ ዜና የተባበሩት መንግስታት ድርጅት በማህሌት ስጦታው ግድያ ጉዳይ ያለውን ቁጣ አሰምቷል። በስቃይ ላለው ለአማራ ህዝብ ሰብአዊ እርዳታ ለማቅረብ ተሰማርተው የሚገኙ የበጎ አድራጎት ሰራተኞች ጥበቃ ሊደረግላቸው እንደሚገባም ድርጅቱ ገልጿል። በመንግስትና ታጣቂዎች መሀል በነበረ የተኩስ ልውውጥ ወቅት ተመታ ህይወቷ ያለፈው ማህሌት ስጦታው አበራ የሰብአዊ እርዳታ ማከፋፈል የሚውል መረጃ በማሰባሰብ ስራ ላይ ተሰማርታ እያለች ጉዳት እንደደረሰባትና በፍጥነት ወደ ወልዲያ ብትወሰድም ህይወቷን ማትረፍ እንዳልተቻለ ተዘግቧል። ሰሜን ወሎ ዞን አንጎት ወረዳ በነበረው ውጊያ መሀል ገብታ የጥይት ሰለባ የሆነችው የበጎ አድራጎት አቅራቢዋ ወጣት ከአማራ ክልል ልማትና መልሶ ማቋቋም ድርጅት ጋር የምትሰራ እንደነበርም ታውቋል። የዩናይትድ ኔሽንስ ሰብአዊ እርዳታ አስተባባሪ ጊዜያዊ የኢትዮጵያ ተወካይ ሆነው የሚገኙት ወይዘሮ አቢባቱ ለቤተሰቦቿና ወዳጆቿ መጽናናትን ተመኝተው ንጹሐንንና የበጎ አድራጎት ስራ አቅራቢዎችን ህይወት ለመታደግ እና ከጥቃት ለመከላከል ሁሉም የሚመለከታቸው አካላት የየበኩላቸውን እንዲወጡ ጥሪ አቅርበዋል። ትግራይ በዚህ አሳሳቢ ውጥረት መሀል ታንቃ የምትገኘው ከውጭ በተጋረጠባት የጠላቶቿ ሰልፍ ሳይሆን በራሷ አመራሮች መከፋፈል ምክንያት ነው በማለት የተሰጠው የምሁራን አስተያየት ብዙ ንግግሮችን በማስተናገድ ቀጥሏል። ጓንሸ ሀድጉ የተባሉ ምሁር ከሂውማን ራይትስ ፈርስትና ሶሊዳሪቲ ፎር ትግሪያን ኢንዲፔንደንስ ኤንድ ሊበርቲ ከተባለ የመብት ተከራካሪ ድርጅት ጋር በትብብር ያቀረቡት አነጋጋሪው አስተያየት በትግራይ ክልል እየታየ የሚገኘው የጊዜው ቀውስ መነሻ የህወሓት ውስጣዊ ክፍል ክፍፍል መሆኑን አረጋግጧል ተብሏል። ካለፈው ዓመት አጋማሽ ጀምሮ እየከረረና ውጥረቱ እየጨመረ የነበረው ሁኔታ ከጄኔራል ታደሰ ወረደ መሾም በኋላ ቀንሷል እየተባለ ቢሆንም በሁኔታው የተፈጠረው የፖለቲካ አሰላለፍ ልዩነት የትግራይ ታጣቂ ኃይሎችንም በመከፋፈል ውጥረቱ ተባብሶ እንዲቀጥል ምክንያት ሆኖ እንደሚገኝ ተነግሯል። ይህ የትግራይ ታጣቂ ኃይሎች መከፋፈል ደግሞ በውጭ ኃይሎች ሀይ ሀይ ባይነት እየሰፋና አሳሳቢ ደረጃ ላይ እየደረሰ እንደሚገኝም ተጠቁሟል። አስተያየቱ አቅራቢዎች እንደሚሉት በአሁኑ ጊዜ ለትግራይ ህልውና ከፍተኛ ስጋት ደቅኖ የሚገኘው ሌላ ምንም ሳይሆን የትግራይ ህዝብ መሪዎችና በታጣቂ ኃይሎቻቸው መሀል እየታየ የሚገኘው ልዩነትና የእርስ በርስ መሸካከር ነው ተብሏል። ይህ አካሄድ ከቀጠለ መጨረሻው መመለሻ የሌለው የእርስ በርስ ፍጅትና እልቂት ነው የሚሉት ምሁራኑ፣ ትግራይ ለነጻነቱና ሰብአዊ ክብሩ መፋለሙን ረስቶ እርስ በርሱ እንዳይጠፋፋ እንሰጋለን ሲሉም ምክራቸውን ለግሰው ተነበዋል። የትግራይ ህዝብ ከዚህ ይህ በላይ ሌላ ሁከት ውጊያና፣ ቀውስ መሸከም የማይችልበት ደረጃ ላይ ደርሷል። የሚሉት አስተያየት ሰጪዎች በዋጋ ንረት፣ በማህበራዊ አገልግሎቶች እጦት እንዲሁም በማይመዘን ስነ ልቦናዊ ድቀት ውስጥ የሚገኘውን ህዝብ ሊታዘንለት ይገባል ሲሉም ጥሪያቸውን አቅርበዋል። መቶ ሺዎች የሚለኩት ትግራዋይ ይኖሩ ከነበሩባቸው ቀዮቻቸው ተፈናቅለው ያለ ሰብአዊ እርዳታ በመጠለያ ጣቢያዎች ውስጥ ሌላ ክረምትን ሊያሳልፉ ተገደው እያሉ በክልሉ ከነበሩ ተማሪዎች ከግማሽ በላይ የሚሆኑት ወደ ትምህርት ገበታቸው ሳይመለሱ እንደሚገኙም ገልጸው የጉልበት ብዝበዛና የጾታዊ ጥቃቶች መንሰራፋትም ሌላው አሳሳቢ ጉዳይ ሆኖ እንደቀጠለም በጉልህ ጠቁመዋል። ይህ ፖለቲካዊ ብቻ ሳይሆን የሞራልም ቀውስ ነው ያሉት ምሁራኑ የ ትግራይ ፖለቲካ መሪዎች ወደ አንድነት እንዲመለሱ ጥሪ ማቅረባቸው ብዙ ሙግትን አስተናግዷል። የትግራይ ሕዝብ በቃሊ ይገባል የሚል ጥሪም ተካቶ ቀርቧል። ዘሴንትሪ ተብሎ የሚታወቀው መቀመጫውን ዋሽንግተን ዲሲ አድርጎ የሚንቀሳቀሰው የምርመራና የፖሊሲ ጥቆማ ድርጅት በዛሬው ዕለት ባወጣው ሪፖርት የኤርትራ መሪዎች በኢንዱስትሪያል ደረጃ የተቀነባበረ የዘረፋ ዘመቻ በትግራይ ክልል ላይ አከናውነው እንደነበር አጋልጧል። ይህ ዘ ሴንትሪ የተባለው መልቲናሽናል በሆኑ ግጭትንና ስርዓት አልበኝነትን ተገና አድርገው በድንበር ተሻጋሪ የወንጀል ድርጊቶች ላይ የተሰማሩ ቡድኖችንና መረቦቻቸውን የሚከታተለው ዓለም አቀፋዊ ድርጅት በሪፖርቱ የወርቅና የሰው ልጅ ዝውውር ዋነኛ እንቅስቃሴዎች እንደነበሩም ጠቁሟል። በማስረጃ አስደግፎም የኤርትራ መከላከያ ጦር በትግራይ ጦርነት ወቅት ድንበር ተሻግሮ በዘረፋ አፈናና የወርቅ ዝውውር ላይ ተሰማርቶም እንደነበር ያሳየው ድርጅቱ ይህ ሲስተማቲክ የዘረፋ ዘመቻ በኤርትራ ከፍተኛ አመራሮች አስተባባሪነት የተቀነባበረ እንደነበርም ገልጿል። የድርጅቱ የምርመራ ክፍል ዳይሬክተር የሆኑት ቻርልስ ካርተር እጅግ አሰቃቂ የነበሩት አብዛኞቹ የጦርነቱ ገጽታዎች በኤርትራ መከላከያ ጦር የተፈጸሙ ነበሩም ብለዋል። ይህ ደግሞ ይባስ የሆነው ለተጠያቂነት የሚያመች ሁኔታ ባለመኖሩ ነው ሲሉም ተናግረዋል። ለሌላ ፍጅት በ ጦርነት ድግስ ላይ የምትገኘው ትግራይ በድጋሜ ለእንደዚህ አይነቱ በመንግስታዊ አመራሮች ደረጃ ተቀነባብሮ ለሚፈጸም ዘረፋና የተደራጀ ወንጀል ዳግም ተጋላጭ ልትሆን እየተቃረበች እንደምትገኝ የጠቆሙት ደግሞ ከድርጅቱ መስራቾች መሀል አንዱ የሆኑት ጆን ፕራንደርጋስት ናቸው። ሪፖርቱም ጦርነቱን አስቀድሞ በማቀድ ጦርነቱ እንደሚፈነዳ በመጠበቅ ከወራት በፊት አስቀድመው የኤርትራ መንግስትና ጦር ከፍተኛ አመራሮች ገና አዲስ በነበረውና ልምድ ባላካበተው በኢፌድሪ ጠቅላይ ሚኒስትር በዶክተር አብይ አህመድ መንግስት ስር ሆነው የትግራይን ሕዝብ እንቀጣለን ብለው ሲዘጋጁ እንደነበርም ተናግሯል። ኤሪትሪያ በ2009 የተጣሉባት ማዕቀቦች መነሳታቸውን ተከትሎ ዳግም የጦር ኃይሏን በማደራጀት ቀጠናውን ለመበጥበጥ ዝግ ግጅት በማድረግ ላይ እንደምትገኝ የሚገልጸው የሴንትሪ ሪፖርት አለም አቀፉ ማህበረሰብ ሊያስተውልና ሊንቀሳቀስ እንደሚገባም ጠቁሟል። በዚህም የአሜሪካ መንግስት፣ የአውሮፓ ህብረት መንግስታት፣ የዩናይትድ ኪንግደም ከፍተኛ መሪዎች የኤርትራ ዲፌንስ ፎርስስ መሪ የሆኑትን ብርጋዴር ጀኔራል ኢዮብ ፍስሀዬ ወይም ሀሊባይን ብርጋዴር ጀኔራል ስምዖንን እና ሜጀር ጀኔራል ሮመዳን ኦስመል አውሊያን ማዕቀብ ሊጥሉባቸውና ሊቀጧቸው እንደሚገባ ጥሪ አቅርቧል። የፕሪቶሪያ ፒስ አግሪመንት አንቀጾች እየተተገበሩ አለመሆናቸውም ሊታሰብበት እንደሚገባ በሪፖርቱ ተገልጿል።